ሰላም ጤና ይስጥልኝ፣ ውድ ቤተሰቦቻችን፣ ወደ እለት ወዳዘጋጀ ነው ጉዳያችን እናልፋለን። ሰሞኑን በጅንካ ከተማ ምንነቱ ባልታወቀ በሽታ ስድስት ሰዎች መሞታቸውን መዘገባችን ይታወሳል። ይህ በእንዲህ እንዳለ በጅንካ ከተማ የተከሰተው በሽታ ምንድን ነው? መከላከያ መንገዶች ውስጥ ምንድን ናቸው? ከእኛ ምን ማድረግ ይጠበቅብናል? የሚሉትን ጉዳዮች ሙሉ የምንዳስስ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የኢትዮጵያ ጤና ሚኒስትር በደቡብ ኢትዮጵያ ክልል ጅንካ ከተማ ምንነቱ በመረጋገጥ ላይ ነው ያለው ሄሞ ሄሞራጂክ ፌቨር መከሰቱን ገልጿል። በበሽታው የተጠረጠሩ ስምንት ሰዎችም እንዳሉ ሚኒስትሩ ያስታወቀ ሲሆን የጂንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር እንዳስረዱት እስካሁን ተመሳሳይ ምልክቶች ያሳዩ ስድስት ሰዎች ህይወታቸው አልፏል ሲሉ ገልጸዋል። በደቡብ ኢትዮጵያ ክልል ጅንካ ከተማ የተከሰተውን በሽታ መንስኤ ለማጣራትና ስርጭቱን ለመቆጣጠር ፈጣን ምላሽ ሰጭ ቡድን ወደ ቦታው መላኩን የኢትዮጵያ ጤና ሚኒስቴር ትናንት ረቡዕ በወጣው መግለጫ አስታውቋል። ሚኒስቴሩም አክሎ እንደገለጸው ጅንካ ከተማ ውስጥ የተከሰተው ምንነቱ መረጋገጥ ላይ ያለ የሄሞራጂክ ፌቨር በሽታ እንደሆነ ጠቁሟል። ዶክተር ቢንያም አስራት የጂንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር ሲሆኑ ተመሳሳይ ምልክት ያሳዩ አራት ህሙማን ከሳምንት በፊት ወደሚሰሩበት ሆስፒታል ለመታከም እንደመጡም ተናግረዋል። ትኩሳት፣ ራስ ምታት፣ ብርድ ብርድ ማለት፣ የማያቋርጥ ማስመለስና ማስቀመጥ አጋጥሟቸው መጥተው ነበር። እነዚህ ግለሰቦች ተመሳሳይ ምልክት ካለው አንድ ግለሰብ ጋር ንክኪ እንዳላቸው በዛን ወቅት ተነግሮ ነበር። የጤና ሁኔታቸው ከቀን ወደ ቀን እየተባባሰ ነበር የመጣው ሲሉ አስረድተዋል። በጂንካ አጠቃላይ ሆስፒታል ከታከሙት አራት ግለሰቦች አንዱ ብቻ በአሁኑ ሰዓት በህይወት እንዳለና የተሻለ የሚባል የጤና ሁኔታ ላይ እንደሚገኘ የገለጹት ዶክተር ቢንያም ሁለት የሆስፒታላቸው ጤና ባለሙያዎች ጨምሮ እስካሁን ስድስት ሰዎች ተመሳሳይ ምልክቶችን በማሳየት ህይወታቸው ማለፉንም ተናግረዋል። ከአራቱ አንድ ግለሰብ እዛው ጂንካ አጠቃላይ ሆስፒታል ህይወቱ ሊያልፍ ችሏል። ሌሎቹ ለተሻለ ህክምና ወደ ሌላ ቦታ ተልከው ነበር። እነዚህ ግለሰቦች ሪፈር የተደረጉበት ሀዋሳ ሪፈራል ሆስፒታል ሳሉ አንዱ ግለሰብ ኩላሊት እጥበት ስለሚያስፈልገው ወደ የግል ጤና ተቋም ተልኮ የኩላሊት እጥበት እያደረገ ህይወቱ ሊያልፍ ችሏል ሲሉም አስረድተዋል። አንደኛውም ግለሰብ እንዲሁ በተመሳሳይ ህይወቱ ሊያልፍ ችሏል። ንክኪ ያላቸው ግለሰብ የመጀመሪያው ግለሰብ በጣም በጠና ታመው መጥተው ሆስፒታል ህይወታቸው ሊያልፍ ችሏል። እነሱ ታመው ሆስፒታል ከመግባታቸው በፊት ማለት ነው የጅንካ አጠቃላይ ሆስፒታል አንድ ጠቅላላ ሐኪምና አንድ ነርስ በተመሳሳይ ህመም ተይዘው ነበር። እነሱም ወደ ተሻለ ህክምና ሪፈር ተደርገው በተደረጉበት ሆስፒታል ህይወታቸው ሊያልፍ ችሏል ሲሉ ገልጿል። የሎ ፌቨር በወባ ትንኝ አማካኝነት የሚተላለፍ ሲሆን ሄሞራጂክ ፌቨርን ሊያስከትል ይችላል ሲልም ገልጿል። የጤና ሚኒስቴር በወጣው የትናንቱ መግለጫ ምንም አይነት ህይወት ስላለፈ ታካሚ የተገለጸ ነገር የለም ነገር ግን ስምንት ሰዎች በበሽታው የተጠረጠሩ መሆኑን የገለጸ ሲሆን ለበለጠ መረጃ የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ የጂንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር ዶክተር ቢንያም ስለ ግለሰቦች ሁኔታ ለክልሉ የህብረተሰብ ጤና ኢንስቲትዩትና የዞኑ ጤና መምሪያ ሆስፒታል እንዳስታወቁና ለህብረተሰብ ጤና ኢንስቲትዩት ናሙና መላኩን ገልጸዋል። እስካሁን ባለሙያው ጤና ሚኒስቴር ቫይራል ሄሞራፍ ጂክ ፌቨር በውስጡ ብዙ በሽታዎች ይኖራሉ። ከነሱ አንዱ ሊሆን እንደሚችል እንዲሁም በምርመራና በመጣራት ላይ እንዳለ ተናግረዋል። እሱን እንጠብቃለን። ስለዚህ ጤና ሚኒስቴር ጋር በመሆን ያለውን ኬዝ ማኔጅመንት እየተመራ ወይም እየተሰራ ነው የሚገኘው ሲሉም አስረድተዋል። ቫይራል ሄሞራጂክ ፌቨር ምንድን ነው እንዴትስ ይተላለፋል ወደሚለው ጉዳያችን ስናልፍ ቫይራል ሄሞራጂክ ፌቨር የተለያዩ ቫይረሶች ምክንያት የሚመጣ ኢንፌክሽን ነው በዋናነት የደም ስሮችን የሚያጠቃና ደም መፍሰስ እንደሚመጣ እንዲመጣ የሚያደርግ በሽታ ነው። ያንን ተከትሎ የተለያዩ የሰውነት አካላቶቻችን በቀላሉ የሚጠቁበት ሁኔታ ይፈጠራል። የሚተላለፉበት መንገድ እንደ በሽታው ቤተሰብ አይነት የተለያየ ነው። ከነዛ መካከል ደገጊ ፌቨር፣ የሎ ፌቨር የሚባል አለ። እነዚህ በወባ ትንኝ አማካኝነት የሚተላለፉ ናቸው ሲሉ ገልጸዋል። ሌላው ደግሞ ለህመሙ ባህሪ አንጻር ከሰው ወደ ሰው በንክኪ የሚተላለፍበት መንገድ አለ ሲሉ ዶክተር ቢንያም ያስረዳሉ። ስለሆነም ህብረተሰቡ ንክኪን ማስወገድና ርቀትን መጠበቅ እንዳለበት፣ እንደዚህ አይነት ምልክቶች ሲኖርም ወደ ጤና ተቋም መሄድ እንደሚያስፈልግ ዶክተር ቢንያም